ወንድ ቤተሰቦች የጠዋት ጣዋት በሰራሁት ቪዲዮ በቀል ዳርግ ቪዲዮ ነበር። በሱ ቪዲዮ ብዙ ኮሜንት አይቻለሁ እና በተለይም ደግሞ ሩታ ስታለቅስ ደስ ይላችኋል ወይ የሚልም ኮሜንት አይቻለሁ። ሩታ ስታለቅስ ለምንድን ነው ደስ የሚለን? ሲቀጥል ደግሞ ሩታ የምታለቅስበት ምክንያት ምንም አይነት ምክንያት የላትም። እዚህ ጋር ትዳር ቀልዳ አንደለም አንደኛ ነገር የሚትዙልኝ ነገር ቢኖር፣ ሁለተኛ ደግሞ አባት ማለት ቀልድ አይደለም። ጋር ምን አይነት ቃል እንዳስገባው ላብርሽ ወይም ለሩታ ለሁላቸውም ሰምታችኋል ብዬ ተስፋ በዚሁ አጋጣሚ አንድ ልጅ ሰላት ደንቃት አላልፍም። ትክክለኛ ኮሜንት ታስቀምጣለች ማለት ነው። አንዳንዴ ማለት ነው እኛ ሲነኩን ማለት ነው ግዴታ ይሄንን ነው ያ ነው ብለን መዘርዘር አይጠበቅብን። ምክንያቱም እኛም የምንናገረው አሽሙር እነሱም እንደሚነኩን ደግሞ እኛም ደግሞ እንደምንነካቸው የእኛ ልጆች በደንብ እወቁልን ማለት ነው። በተለይም ደግሞ ሮታና አብርሽ የምትደገፉ ልጆች ማለት ነው። አንድ ነገር ልጠይቃችሁና ሚዲያው የእሷ ነው። እኔ ስማቸውን መጥራት አልፈልግም። እነሱ አንቀጠቀጡት ይባላል። የእኛ ልጆች ደግሞ ያለኛ ልጆች ው ሚዲያው የሚያንቀጠቅጠው የለም። ምክንያቱም አሁን እዚህ ጋ ያለ ነገር በውስጥ መስመር እንደዚህ ነው ያ ነው የሚል ብዙዎቹ የምታውቋላችሁ ፉክክር ከማጋ ነው ፉክክር ከሩታ ጋ ነው ማለት ነው። ምክንያቱም ሩታን ወደ ሁለት መቶ ሺህ ልትገባ ነው እዛም ቤት ደግሞ እንደዛ ነው ማለት ነው። ሲቀጥል እኔ ቤቷቸው አልደርስም ምንኛውም ነገር ትናንትና ከሰማችሁኝ ማለት ነው ቪዲዮ ሳይለንት አድርጌ ነው ያለቀው ብያቸዋለሁ። ምንም ያየሁት ነገር የለም። ነገር ግን ቲክቶክ ላይ ያልሆነ ነገር ስታዞሩ የኛ ልጆች ማለት ነው ያልሆነ ነገር ስትናገሩ የዛ የጎረቤት ሰው ደግሞ ተናገረ ብላችሁ እናንተ ያልሆነ ቃላት የምትጠቀሙ ልጆች፣ ለዛ ብዬ ነው ቪዲዮን የሰራሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝ ትርፍርፍ ይበለልኝ። ይሄንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰቦ ነው። እና ውድ ቤተሰቦቼ ይሄ ትላንትናም የተሰራ ባለፈው አብርሽም የሰራው ፌክ እንደሆነ ታውቃላችሁ። ፌክ የሆነ እያወቃችሁ እራሳችሁ በስድብና በተለያየ ነገር ባትከቱ ደስ ይለኛል ማለት ነው። እና እዚህ ጋር አሁን እኛ ነቅተናል። ማንም ሊጫወትብን ወይም ደግሞ እንደዚህ ነገር ተሰርተዋል ቢባል እንኳን አትስሙ። ሲቀጥል እናንተ የእኛ ልጆች ነው የምትገርሙኝ። በአሁን ሰዓት አብርሽና ሩታ የት ነው ያሉት? አብርሽና ሩታ በየትኛው አለም ውስጥ ነው ያሉት? እነሱ እኮ ነጊ ወይም ከነጊ ወዳ የሚፋቱ ሰዎች አይደሉም እንዴ! ቀለበት አድርገዋል፣ ባለትዳር ናቸው፣ ትዳራቸውን መስርተዋል። እና በእንደዚህ አይነት ነገር ይገባሉ ብላችሁ በጭራሽ አታስቡ። በተለይም ደግሞ ሩታ ታለቅሳለች የምትሉች ልጆች ወደ ራሳችሁ ተመለሱ። ለምንድን ነው የምታለቅስበት? ምክንያት ምንም አይነት ምክንያት የላትም። ሩታ በጣም ደስተኛ ናት። ምንም ምንም ቢፈጠር ደግሞ ነግረናታል፣ አታለቅስም ማለት ነው። እና እንደዚህ አይነት ስራ ይሰራል ብላችሁ ደግሞ በጭራሽም አታስቡ። እና እኛ ማለት በቃ ያረጉትን ትላንትና ለምሳሌ አንድ ነገር ልንገራችሁ ነው ማለት ነው። ይህንም ላታምኑ ትችላላችሁ። አይ እንደዚህ ነው ልትሉ ትችላላችሁ። ማንም ሰው አብርሽና ሩታ ታምን ሰርቶ የአብርሽና ሩታ ቪድ ፈትሁ አድርጎ ለጥፎ ያለ ቪዩ እዩት። ምክንያቱም መግቢያ ነግሬያቸዋለሁ። ፍክክር ነው ይሄ ነገር። ደግሞ በውስጥ የተላከ መልእክት ነው ማለት ነው። ምክንያቱም እነሱ ምንም አይነት አይዲያ እንደማይመጡ ታውቃላችሁ እና መናገር አይጠበቅብኝም እዚህ ጋር ማለት ነው። ማንም እንደ አብርሽና እንደ ሩታ አይዲያ አምጥተው ስለማያውቁ ይህን ነገር በውስጥ ተመክረው ነው ማለት ነው። እንደዚህ ነገር ብትሉ እይታ ይኖረዋል ቪዩ ይኖረዋል ብለው ነው። ታውቃላችሁ እኛ ሁሉም ነገር እናውቃለን፣ ግን ለምን ብለን ሩታን የሩታና ደጋፊዎች የአብርሽና ደጋፊዎች እንደማንባል ብዙ ነገር በውስጥ ይዘናል ማለት ነው። ነገር ግን ኮሜንት የምትጽፉ ልጆች የእኛ ልጆች ባልሆነ ቦታ አትግቡ። ይህ ነገር ድራማ ራሱ ቢሆን ይስሩ፣ ምን አገባን እኛ፣ ምንም ነገር አያገባንም። በቃ እኛ የምናደምቅና የምንወዳቸው አብርሽና ሩታ ይደል፣ አብርሽና ሩታ መምከር፣ አብርሽና ሩታ መጥፎ መንገድ እንዳይሄዱ ድምጻችን ማሰማት፣ በተረፈው ምንም አይነስልም፣ አያስፈልግም። እንዴ ቲክቶክ ሰፈር ከአሁኑም እየተባላችሁ ነው። ተው ተመለሱ፣ ይቅር። ሁሉም ይስራ፣ ሁሉም ይደግ፣ እኛ ምን አገባን? የሚያገባን ነገር የለም። ሲቀጥል እንደዚህ አይነት ነገር ስራ የለም በአሁን ሰዓት ማለት ነው። እና አብርሽን እኔ ጠይቄዋለሁ። እና ሁሉም ነገር እኛ መናገር አይጠበቀብንም። እውነት፣ በተለይ የእኛ ልጆች አደራ፣ አደራ የምላችሁ ነገር በቃ ሰው ይምከራቸው፣ ምንም ያርጋቸው። ትናንትና አንድ ነገር ልንገራችሁ ነው ማለት ነው፣ የአብርሽ ስም ስላለበት ማለት ነው። ስንታችሁ ነው ሄዳችሁ ያያችሁት ቪዲዮ? አልሄድንም እንዳትሉ እርግጠኛ ነኝ ማለት ነው። ከዚህ በፊት ሄዳችሁ ቤቱን ማታውቁ ትላንትና የአብርሽ ስም ብቻ ስለተለጠፈ ምን አለ ወሬ ምን ተገኘ እያልን የሄድን ብዙዎችን ያየር ልጆች አሉ። ለምን? ሰውን ወሬ ስለሚወድ አሽቃብጭነት ሲለሚወድ በተለይ ደግሞ በሩታ ስለሚቀናባት። ምክንያቱም ሰብስክራይብ አልሄድም ብለዋል፣ ቪ አልሄድም ብለዋል። እንዳያችሁ ከዚህ በፊት ከአብረሽ ጋር ሲነበር ቪዲዮ የሚንቀሳቀሰው ዩቱብ የሚንቀሳቀሰው ያ ነገር ሞድ እየተያዛባችሁ ነው ማለት ነው በሞድ እናንተ አትንቀሳቀሱ፣ እኛ ነቅተናል። አንድ ነገር እንሰማለን። በውስጥ ብዙ ልጆች የምታውቋላችሁ ማለት ነው። ለምን ሌላ ይፋ አታደርጉም? የሩታ እህቶች እስከ መቼ ነው ዝም የምትሉት? እኛ ዝም አንልም። በራሳቸው ጊዜ ይፋ ያድርጉ። በራሳቸው ጊዜ ያወጡት ጊዜ ያወጡት እንጂ እኛ ለማን ብለን ነው እዚህ ጋር ይፋ የምናደርገው? በቃ በውስጣችን የምናውቀው ምስጥር አውቀናና ሁላችንም እናውቃለን። ማንም የለም። እና ሲቀጥል፣ እናንተ ለምንኛውም ነገር ለትንሽም ለትንቅም ነገር እንደዚህ አትበሉ። በአሁን ሰት ትዳር ቀልድ አይደለም ውድ ቤተሰቦቼ፣ አባት ቀልድ አይደለም፣ ከምንም በላይ ነው ማለት ነው። እና የሩታና የብርሽ ነገር ደግሞ ምንም ነገር አያሳስባቸው። ሲቀጥል ቢሰሩ ማለት ነው የላየው ነው እንጂ ያየ ሰው አታምኑ፣ እኛ ስላየን ነው። የሰው ልጅ ማለት ስለተናገረ ስለተቃቀፈ ወይም አንዱ ከአንዱ ስላዘል አይደለም። መጀመሪያ ልባችሁ ነው ማየት አለባቸው፣ ልባችሁ ነው መገመት አለባቸው። ሩታና አብርሽ ደግሞ ልባቸው የተያያዘ ነው። የሩታና የአብርሽ ነገር ደግሞ እናንተ አታውቁ ማለት ነው። ምንም ምንም ቢመጣ አብርሽ እኔ እንጃ ስለ ሩታ በውስጥ ምን ብሎ እንደሚያናግር ማለት ነው። በአንድ ቃላት ራሱ መግለጽ አይችልም ስለ እሷ ማለት ነው። እና አብርሽም ደግሞ እንደዛ ነው ማለት ነው። ላልሆነ ነገር እራሳችሁን አታሳምሙ። እና በምን ይደውሺ በምን ይፈምሱ ባብርሽና በሩታ ካልፈመሱ ማለት ነው። በሩታ ስን ካላደጉ ማለት ነው። እና የእኛ ጠንበለሎች ደግሞ ሚዲያው እንደምታውቁት ባብርሽና በሩታ ነው። ማንሽም እስቲ የማንም ፈቶ አምጥታችሁ ለጥፉ እያንዳንዳችሁ። እኔ እውነቴ ነው እላችሁ ከአንድ ሁለት ቤት ለልጆች እያገዝኩ ቪዲዮ ይሰራለሁ። ቪዲዮ ስሰራ ግን ባብርሽና በሩታ ነው የምሰራው ማለት ነው። ምክንያቱም ፍቅር የሆኑ ቤተሰቦች አሏቸው። እነሱን በተለጠፈ ሰዓት ሂዳችሁ የምታዩ ልጆች አላችሁ። ለምን? ስለምትወዷቸው፣ ስለምታደንቋቸው በእነሱ ስም ሁሉም ስለሚሰራ ማለት ነው። ያንን እያወቃችሁ እናንተ በዛሬ ቀን ሌላ ነገር ሌላ ውስጥ አትግቡ። ሲቀጥል ስድብ ለማንም አይጠቅምም። እውነቴ ነው ሙላችሁ የተሳደበውም የሚሰራውም የሚዘቀዝቀውም ነገ የእጁን ያገኘዋል። እናንተ ባለሆነ ቦታ አትገኙ የሩትና የአብርሽዬ ደጋፊዎች ወይም ደሞ የአብርሽና የሩት እህቶች እውነት ሁሌም ጠንካርነታችሁ አሳዩ አንድ ሰው በመጥፎ ነገር ሲመጣባችሁ በመልካም ነገር ኖሩበት ማለት ነው ምንም እናንተ ትኮሩበታላችሁ እንጂ አይጎዳችሁም እኮ እኔ ባለፈ የጎረቤት ልጅ መታ ማለት ነው። ምን አለችኝ? ጅላጅሎች አለችኝ ስትለኝ ከልብ እናመሰግናለን እጅ ሲባረ ካልኳት እና መልካም ነገር ለራስ ነው። አያችሁ፣ ከዛ ቀን ጀምሮ ቤት የመታተቅም እንደዚህ በመልካም ነገር መልሱላቸው ማለት ነው። መቼም እንዳትሸነፉ፣ ደግሞ ምንም ነገር አይመጣም። የሩታና የአብርሽ ትዳር ቀልድ አይደለም እና ለምን ሞድ እንደሚያዝባችሁ ለምን እንደዚህ ነገር እንደተባለ በውስጥ መስመር የምታውቁ ልጆች ታቀላችሁ። ይሄ መልክት ደርሷቸው ነው ራሳቸውም አስበው በት አልመውበት አይደለም እንደዚህ ነገር አድርጎ እንደዚህ ነገር ስሩ ተብለው ነው ማለት ነው። ለዛ ደግሞ እናንተ ሌላ ታሪክ ውስጥ አትግቡ ነው ምለው ማለት ነው። እኛ ማናችንም ሩታ ስታለቅስ እንዴ እንዴት አድርገን ነው የምናምነው እኛ እና ለማንኛውም ባይ ባይ